የህይወቴ ትልቁ ቀን ነው። የምወደው የማፈቅረው የምሳሳለት ስለነዘራዎቼ አልጠብም ቤተሰቦቼ፣ ቤተሰቡ የሚከበሩበት ትልቁ ቀን ነው። ከሰዓታት በፊት ከዚህ ቤት ለመወዳት ለማፈቅራት ልዕልት ለሆነችዋ ፈገግታዋ ለሚያምር አይኖቿ ለሚያምር እጆቿ ለሚያምር ሁሉ ነገር ውብ ለሆነችዋ ለእኔ ውድ ለእኔ ፍቅር ለትንሱዬ ሽማግሌዎቼ እሷን ለእኔ ለማድረግ ከወጡ ሰዓታት ተቆጥረዋል። ፋዘርም ማዘርም ሊሆንም ላይሆንም ይችላል የሚል ፍራቻ ስለነገሩኝ ልቤ በጣም እየፈራ አላውቅ

ለምታገሱት ሁሉም ያልፋል፣ ማያልፍ ቀን የለም የሚባል ነገር እውነት ነው። እኔ በትንሱ አይቼዋለሁ ማለት ነው። አሰላሙ አለይኩም ወራመትላ ወበረካቱ ውድ ቤተሰቦች ሰላም ሰላም ብያለሁ ብያላችሁበት ሰላማችሁ ይብዛ ይትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳቸው ላይክ፣ ሽር፣ ሰብስክራይብ እያረጋችሁ ቤተሰቦ ነው እንግዲህ ትንሱዬ አላዛር በጣም የምወዳቸው ዩቱበሮች ናቸው። ነገር ግን በእነሱ ቪዲዮ አልሰራም እና ዛሬ የደስታቸውን ቀን ነው በጣም በጣም በጣም ደስ ብሎኛል። እውነት እነት ለመናገር ማለት ነው። በዚሁ አጋጣሚ እንኳን ደስ አላችሁ ትንሱዬና አላዛር ማለት ነው። ወልዳችሁ ክበዱ፣ ፍቅራችሁ ለዘላለም ፍቅራችሁ እስከ መቃብር አላህ ያድርግላችሁ። በመካከላችሁ ደግሞ ሴጣኑን ያቀርብላችሁ። ሁሌ ፍቅር በፍቅር ደስታ በደስታ የሆነላችሁ መልካም መልካም መልካም ጊዜ የሆነላችሁ መልካም የደስታ ቀን እውነት በጣም በጣም በጣም ነው ደስ ያለኝ ማለት ነው። ለሴት ልጅ ይገባታል እንደዚህ በክብር ስትወጣ ከእናት ከአባቷ ቤት በጣም ደስ ይላል ማለት ነው። እውነት ለመናገር ትንሱ ያሳለፈችው ነገር አይታችኋል። ግን እውነት ነው ምላችሁ፣ ለሁላችንም ትዕግስትና ሰብር ይስጠን። በዚሁ አጋጣሚ በትንሱ ምን ተማራችሁ እስቲ ኮሜንት ላይ አስቀምጡልኝ ማለት ነው። እኔ የተባርኩበት ነገር ቢኖር የሰው ልጅ ካልሞተ በስተቀር እውነት ነው የፈለግንበት መድረስ እንደምንችል በትንሱዬ ተምር ያለው ማለት ነው። እንግዲህ ከዚህ በፊት አብርሽ የመጀመሪያ ጊዜ ሲያመጣት ሁላችንም አዝነን ነበረ። አብርሽ ዛሬ ራሱ ተናግሮታል። እንግዲህ እኔ ሳመጣ ታሪኳን አይታችኋል ብለን ነበር። ግን ብቻ ግን እውነት ለመናገር ለምን እንደሆነ አላቀም በጣም ነው ደስ እያለኝ አላዛርና ትንሱ። እንደውም መግቢያው ላይ አስገባላችኋለሁ እነሱ ሲያወሩ፣ እውነት ለመናገር እምባን የተናነቀኝ ማለት ነው። ምክንያቱም ማይደረስበት ነገር የለም። እውነት እንኳን ደስ አላችሁ፣ የተባረከ ይሁን ነው የሚባለው። እንኳን ለዚህ ቀን አበቃችሁ። ቀጣይ ደግሞ ሰርጋችሁ፣ ቀዳይ ደግሞ ወልዳችሁ ከብዳችሁ ስስሙ ደግሞ ያብቃችሁ፣ እኛም ደግሞ ለማየት ያብቃል ማለት ነው። እውነት ለመናገር በዚሁ አጋጣሚ አብርሽን ነው ያው መጥፎም ነገር ቢሰራ አብርሽ አንዳንዴ ደግ ነገር አለው በሱም ነው እሱም ባመጣት ነው ካላዛር ተዋወቀች። ኤቫውን ደግሞ ለዚህ ማድረግ ደርሳለች፣ እና እውነት ለመናገርም ደግሞ በዚህ ቀኗ በደስታዋ ቀን አብርሽ መገኘቱ በጣም በጣም ደስ ብሎኛል ማለት ነው። እና አብርሽዬ ደግሞ በዚሁ አጋጣሚ ለአንተም ልቦና ይስጥህ ወደ ቤትህ በዚህኛው አይተህ በእንደዚህ በጓደኞች ህና አይተህ አንተ ሚስትህን እንድታከብር ቤትህን እንድታከብር ሁሌ ደግሞ የሰው መነገጃ ሆነህ እንዳጥቀር እመኝልሃለሁ ማለት ነው። ምክንያቱም አብርሽ ይሰራል ይለወጣል። ነገር ግን በዚህ አክል አናቱ እስከሚወጣ ድረስ ነው የሚሰደበው። ግን ከመሰደብና ባይሰራ ይቀላ ይሻላል። እንደኔ ተከባብሮ ክብር ለሚስት ክብር ለባል ተሰጥቶ ቢሰሩ በጣም ደስ ይለኛል። ማንኛውም ሰው ድራማ ይሰራ። ነገር ግን ይሄን እንደዚህ ነገር መልካም ነገር ሲያመጣ ደግሞ መጥፎ ጊዜ ብቻ ሲሰራ ሳይሆን በመልካም ጊዜ እሱንም ማስታወስ እሱንም ማመስገን አለብን እና ይሄንም ደግሞ የአብርሽ ውጤት ነው ከፈጣሪ በታች ካላህ በታች ማለት በቃ አላ ብሎ ይሄንም ነገር ቢያሳካላት ይሄንም ነገር ቢሆንላት እና ያወደደችው ልጅ ደግሞ አክብሯት፣ አላዛር ማለት ነው። አክብሯት እና ለሴት ልጅ ማረጓ ነው ማረግ ማየት አለባት። ይሄንን ነገር መታየት አለበት ብሎ የራሱም ስላረጋት ያንም ነገር ደግሞ አላ ቢያግዛቸው ነው። ግን በህይወታቸው ውስጥ አብርሽና ሩታ ናቸው ማለት ነው። እና ሩታና አብርሽ እውነት ትለያላችሁ። መጥፎ ነገር ብቻ ስሰሩ ሳይሆን፣ ተባረኩ እናንተ ማለት ነው። ለእናንተም ልቦና ይስጣችሁ። እንደ ቦነስ የሚሰጣችሁ ደግሞ ለትዳራችሁ ክብር እንድሰጡ፣ ለቤታችሁ ክብር እንድሰጡ እንዲህ ጥሩ ነገር ስሰሩ ደግሞ በእናንተም የመጣ ነው የሚባል ነገር ሁሌ እንደምትሰሩ ያብቃችሁ እና የዛሬ ቪዲዮ ግን ያው ባብርሽና በሩታ ስለመጣች ነው እንጂ ትንስዬና አላዛር ናቸው ማለት ነው። አላዛርና ትንስዬ በመጀመሪያ እንደመጡ ስታውቁ በጣም ምን ወዳቸው ነበረ ያው ድራማ ያለ ነው ኩረጃ ማለት ነው። ነገር ግን በኩረጃ መሀል ሆኖ በምንም ሆኖ እውነት ለመናገር እኔ ለዚህ ደረጃ ይደርሳሉ አልልም ነበር። አንዳንዴ እውነቴ ነው ሙላቸው፣ እንደውም በቃ እንደዚህ ሲሆኑ ምናምን እንደው በቃ ዩቱብ እንደዚሁ ሴትና ወንድ እንደዚ ሆነ ይቀራል ወይ ነበርኩ አንዳንዴ። የ በቃ ሁኔታቸውን ሳያቸው ምናምን ያልሆነ ነገር ሲሰሩ እኔ እውነቴ ነው ሙላቸው መቼም ፍቅረኛ ማሞች ናቸው አልልም ነበር በቃ የሆነ የድራማ ፍቅረኛ ሞች ወይም ደግሞ ለስራ ምክንያቱም አላዛር ከዛ በፊት ከሄሉ ጋር ነበረ። በዛን ከሄሉ በነበረ ጊዜ እንደውም እውነት ለመናገር እኔ ከሄሉ ነበረ ፍቅረኛ ማሞች የሚመስለኝ ማለት ነው እንጂ ከትንሱዬ ጋር በጭራሽ ፍቅረኛ ማሞችም አይመስሉኝም ነበረና ያልጠበኩት ነገር ነው ያየሁት። እንዳልጠበኩትም ደግሞ በጣም በጣም ደስ ብሎኛል እውነት ትዳራችሁ ይባረክ። ከምሬ ነው እምላችሁ። አንዳንዴ አንድ አንዴ ኦዲየንስንም ራሱ እንደዚህ ባልተጠበቀ ሁኔታ ያው ብዙ ሰው የሚያውቅ ይኖራል። እኔ እንጃ ፍቅረኛ ማሞችም ያመነም ሰው ይኖራል ያላመነም ይኖራል። ምክንያቱም ከሚሰራና ከሚመጣ ነገር አንፃር ማለት ነው። እኔ እውነት ለመናገር አልዋሽምና ለምን ዋሻለሁ? እኔ ዝም ብዬ እከታተላቸዋለሁ ቪዲዮዋቸው ያለው ኮሜንት ሞር እንኳን አልጽፍም። ላይክ አረጋለሁ እንጂ መቼም ፍቅረኛ ማሞች አይመስሉኝም ነበር እና የሆነ ጊዜ ቀለበት ራሱ አድርጎላት ነበር። ያንን ቀለበት ራሱ የውሸትና የድራማ ነበር የሚመስለኝ ነገር ግን እነዚህ አምረው ማለት ነው ለዚህ ደረጃ በቅተዋል። ለማንኛውም የኔ ትርፍ ነው እንኳን ደስ አላቸው። እውነቴን ነው የምላቸው። በጣም ነው ደስ የሚለው በተለይ በወግ በማድረግ ሴት ልጅ እንደዚህ ስትሆን በጣም ነው ደስ የሚለው። እውነት ትንሱዬ ያለችው ነገር ደግሞ በጣም ነው የገረመኝ። በነገራችን ላይ እኔ ትንሱዬ በጣም ነው የምወዳት ለምን እንደሆነ ታውቃላችሁ? አነጋገር በጣም ትችላለች፣ አስተሳሰብ አርቆ ያው አንዳንዴ በድራማ ውስጥ የሆነ ትክክል ያልሆነ ነገር እሺ ብላ አትቀበልም ቶሎ ብላ ያንን ነገር ዋናው እንጂ እኔ ትንሱዬ በጣም ነው የምወዳት። ሞር የምትናገራቸው ነገር ጀስት እንደ ሩታ ናት ማለት ነው ከአንድ በቷ የሚወጡት ነገር በጣም ደስ ይላሉ በልጅነቷ ደግሞ ለዚህ ደረጃ ስለበቃች በጣም ደስ ብሎኛል አላ ከዚህም የበለጠ ከፍ ያድርጋት ከዚህም የበለጠ ደግሞ ትዳራቸው ያማረ የሰመረ ያድርግላቸው ማለት ነው እንግዲህ ሁላችሁም ደስተኛ እንደሆናችሁ እርግጠኛ ነኝ ማለት ነውና በዚሁ አጋጣሚ ያላዛርና የትንሱ ኦዲየንሶች እንኳን ደስ አላችሁ ስጠብቁት የነበረ ጊዜ ስለተሳካላችሁ ሁሉም ኦዲየንስ የሚጠብቀው ነው ያው ኦዲዬንስ ይባላል ና ወዳለው የሚባል ነገር እና ያን ነገር በኦዲዬንሳችሁ የምትወዱት የምታከብሯቸው የምታደንቋቸው አንድ ነገር ደስ የሚል ነገር ይዞላችሁ ሲመጡ እናንተም ደስተኛ ስለምትሆኑ እንኳን ደስ አላችሁ። ትንስዬና አላዛርም እንኳን ለዚህ ቀን አበቃችሁ። እንግዲህ ፍቅራችሁ ለዘላለም ያደርግላችሁ። ጸብና የሌለበት ፍቅር፣ ደስታን በቤታችሁ ይሙላላችሁ። ሁላችሁም እንኳን ደስ አላቸው እንግዲህ የዛሬ ቪዲዮ